የሀገራችን ክርስትና በተለይ በኦርቶዶክስ እና በወንጌላውያን ዘንድ ጅምላ ጭፍለቃ አድርጋችሁ እንዳታስቡብኝ፣ ከጉንጭ አልፋ ክርክር በተለይ እዚህ ሶሻል ሚዲያ ላይ ከጉንጭ አልፋ ክርክር ተላቆ ለተበደለው ለተጨቆነው የሚጮኸው መቼ ነው የሚል ጥያቄ አለኝ። የጠረጴዛ ነገረ መለኮት ትንታኔ በጦርነት ለሚማገደው ለምትደፈረው ምግብ ለማግኘት ረዥም ርቀት ለሚሄደው ኑሮን አለው ላዞረው፣ ምኑ ነው ትርጉሙ ምንድን ነው? የእውነት የምንቀበለውን የምንቀበል ከሆነ በራሳችን የክርስትና አንጓ ዘርፍ የምንቀበለውን የምናምነውን እናምናለን የምንል ከሆነ በመሰረታዊነት እምነታችን ለሌሎች መቆምን የሚያስችል መሆን መቻል አለበት። ለክርክርና ለሶሻል ሚዲያ ፍጆታ ብቻ የሚጮኸው ጩኸት ብዙ አዋጭ አይመስለኝም። በተለይ አሁን ባለንበት ዘመን በተለይ በኮንቴምፖራሪ ኢትዮጵያ አሁን አሁን በምትገኘው ተጨባጭ ኢትዮጵያ ክርስቲያን በየትኛውም በኩል ያለ በየትኛውም በሴት ኦርቶዶክስ፣ ሴት ፕሮቴስታንት፣ ወንጌላዊ፣ ካቶሊክ ስለ ፍትህና ስለ ነፃነት በአግባቡ ማውራት የሚጠበቅብን ዘመን ይመስለኛል። ይሄ ቅንጦትና ፖለቲካ አይደለም። ይሄ ክርስትናችንን በአደባባይ ለመኖር መትጋት ነው። በጦርነት የሚማገደው ወጣትነቱን ነፍጥ አንስቶ አመፅን ለሚጎነጨው፣ አመፅ ትክክለኛ ኤቲክስ፣ ሞራል ለሚመስለው፣ ተፈናቅሎ በየመጠለያ ላለው፣ በጭቆና ስር ለሚገኘው፣ ልጇን የምታጎርሰው ለቸገራት እዚህ እኛ የምንከራከረው ክርክር ምኗ ነው? የሚዳሰስ የሚታይ ካልሆነ ለፍትህና ለእውነት የሚቆም ካልሆነ የሚተገበር ክርስትና ካልሆነ ምንድን ነው? እንደውም አሁን ያለው እኩይ ቤተ ክርስቲያን የአብሮነትና የእርቅ ማዕከል ከመሆን የመጉደሏ ውጤት አይመስልም? አገሪቷ ላይ የሰፈፈው ይሄ ሁሉ ክፋት ይሄ ሁሉ የፓንዶራ ቦክስ ውስጥ ያሉት ክፋቶችና ጂኒዎች መለቀቃቸው ቤተ ክርስቲያን የመጉደሏ ምልክት አይመስልም? ግብረገብንስ ለተከታዮቿ በአግባቡ ሳትነገር የመጣ ማህበራዊ መበስበስ አይመስላችሁም? እኔ እንደዛ ይመስለኝ ጀምሯል፣ ወይም እንደዛ ይመስለኛል። ለእምነታችን ያለን ጥብቅናና ግለት እምነታችን የሚኖርበት የሚገለጥበትን ከእሱ ጋር በጣም ሰፊ ልዩነት ካለ አደጋ ውስጥ ነን ወገኖች ሶ ለእምነታችን ያለ ጥብቅናና ግለት እምነታችን ከሚገለጥበት ከሚታይበት ከሚኖርበት በጣም ሰፊ ልዩነት ካለ በጣም ከፍተኛ ክራይሲስ ውስጥ ነን። አስ ኤ ክርስቲያን አሁን ዲኖሚኔሽን አይደለም፣ ይሆረ ያለት አጠቃላይ ስለ ፍትሕ፣ በደል፣ ጭቆና፣ ብሔር ተኮር ጥቃት፣ መደፈር፣ ጦርነት፣ ድህነት ይሄ ሁሉ ማህበራዊ ክፋት፣ የኤትኒክ ኢነሚቲ ይሄ ሁሉ ባለበት ዝም ጭጭ የሚል እምነት የሚል ክርስትና ተሰምቶ ማያውቅ ጭጭ ረጭ የሚል አይኖ አንዳንዱ እምነቶችም ላይ ነው የተቃጣው። ግን ዝም ጭጭ ትክክል አይደለም አዋጭም አይደለም። እምነታችን መታያው እኮ ከተጨቆነው ጎነ ጎን ሲቆም ነው። እምነታችን የሚታየው የሚታወቀው እውነተኛ ክርስቲያን መሆናችን እውነተኛ የክርስቶስ ተከታይነት የሚገለጠው ለማህበረሰቡ አማራጭ ሶሳይቲ ሆና ቤተ ክርስቲያን በመውጣት ትክክለኛውን የክርስቶሳዊ ነፃነትን ስት ነገር ነው። ፍትሁን ስት ነገር፣ እርቁን ስት ነገር ነው። ተግባር አልባ ክርስትና ብዙ አዋጭ አለመሆን ብቻ አይደለም፣ በነገራችን ላይ የአጥቂዎችና የጨቋኞች መሳሪያ ነው። ተግባር የሌለው ለፍትህ ማይቆም፣ ለጭቁኑ ማይቆም፣ በደል እየደረሰበት ካለው ጋር አብሮ ሰቆቃ ውስጥ ማትገባ ቤተ ክርስቲያን የማይገባ እምነት በጣም በጣም የጨቋኝ መሳሪያ ከመሆን የሚዘልቅ አይደለም። እና ምን ለማለት ነው አንዳንድ እዚህ አደባባይ ላይ የምናረጋቸው ቲክቶክም ላይ ሌሎችም ሶሻል ሚዲያዎች ላይ የምናረጋቸው ሙግቶች በራሳቸው ክፉ ናቸው ማለት አይደለም። ጥሩ ነው። አንደርስታንድ ለመደራረግ ልዩነትን ለማወቅ ምናምን። ነገር ግን ዘመንን ማወቅ የሚባል ነገር ቅንጦት እንዳይሆን ምዕመኑ ያለበት ሰው ያለበት ሀገሪቷ ማህበረሰባችን ያለችበት ሁኔታና እኛ የምንከራከረው በጣም ልክ እንደዛች እንደ ፈረንሳዊቷ ንግስት ለምን ኬክ አይበሉም ረሃብተኞቹ እንዳለችው፣ እንደዚ አይነት ክርክር ኬክ ለምን አይበሉም አይነት ክርክር እንዳይሆን እስኪ እምነት የሚኖርበትም ለፍትሕ ለተነፈገው የሚጮህበትም እሱንም እስኪ እንጠቅልል ለማለት ነው ወገኖች። ክርስትና የሚኖር ለማህበረሰብ የሚጮህ አሁን ባለንበት ዘመን ደግሞ ወቅቱንና ዘመኑን ማንበብ የሚጠይቅ ያለንን ግለት የምናመጣጠንበት መሆን አለበት አለበለዚያ ተግባር አልባ ክርስትናችን የአጥቂዎች የግፍ አድራሾች የጨቋኞች መሳሪያ ከመሆን አይዘልም ለማለት ነው ተባረኩ